የሜዲትራኒያን የቀይ ባህርና ህንድ ውቅያኖስ የጋራ ይዞታ ነው። የአረቡ ዓለም 80 በመቶ ነዳጅ በሚተላለፍበት፣ 30 በመቶ የምድራችን ኮንቴነር ንግድ በሚቀላጠፍበት፣ 12 በመቶ የዓለማችን ንግድ በሚዘዋወርበት፣ 1 ትሪሊዮን ዶላር በዓመት ውስጥ ገንዘብ በሚሰራበት ቀጠና ላይ የኢትዮጵያ ሚና ሲበሉ የመመልከት ሆኗል። የተዛባ ትርክት ውጤት ነው። የሚገባንም መጠየቅ ነውር አርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ። ይሄ ደግሞ የትርክቱ ውጤት ነው። እርግጥ ከዛሬ ሶስት አስርት ዓመታት በፊት ኢትዮጵያ የባህር በርም ወደብም ነበራት። ግዙፍ የባህር ኃይልና ከባህሩ ዳርቻ የድፍድፍ ነዳጅ አጣርታ ትጠቀም ነበረ። የባህር ኃይል የሚባል ተቋምም በሀገሪቱ ቢሮክራሲ ውስጥ ይታወቅ ነበርም። ወደብ ሸቀጥ ነው፣ ገበያ ወጥተን እንገዛለን ያሉ ፖለቲከኞች የባህር በሯን ደፍነው ሀገሪቱን ለአፈና ከመዳረጋቸው በፊት በእርግጥም ኢትዮጵያ የባህር በር ነበራት። የቀይ ባህር ቀጠና ሽኩቻ፣ የሃያላኑ ፍክክር፣ የመካከለኛ ደረጃ የኃይል ተሰላፊዎች ሚድል ግራውንድ ፓወር ፕሌየርስ ፍጥጫ፣ የአይስ የአልቃይዳ ና የአልሸባብ የሸብሮ አደሮች እርግጫ ና ትንቅንቅ መንግስታትም መንግስትም ያልሆኑ አካላት የባህር በር ጌታ ለመሆን የሚያደርጉት ትንቅንቅ፣ የባህር በር ገበያ ወጥተው የሚገዙ ሸቀጥ ሳይሆን በታላቁ ተውኔት ጸሐፊ ዊሊያም ሼክስፒር ቋንቋ የመሆን ወይም ያለመሆን የመኖር ወይም ያለመኖር ጉዳይ መሆኑ ባለፉት ሃያ አመታት ውስጥ ታይቷል። ቦታው ከንግድ መስመር ወሳኝነቱ ባሻገር የመልክዓ ፖለቲካ ውዝግቡ ቁልፍ የጸጥታ ማዕከል እንዲሆን አድርጎታል። በኤደን ሰላም የለም። አልቃይዳ፣ አኤስ ና ሁቲዎች ጥምረት ፈጥረው በእርሳስም በሳን ጀም እየተሞሻለቁ ናቸው። የአልሸባብ የአልቃይዳ ና የአኤስ ሸብሮ አደር ቡድኖች የሶስትዮ ሽልውና የተጻፈው እዚህ ቀጠና ነው። የባበል አልመን ደቦሽ መጠን አቋርጦ የስዩዝ ቦይን ተሻግሮ ሜዲትራኒያ ድረስ የሚዘልቀው ቀጠና ቱፋቱም ትሩፋቱም ምንዳንም እዳንም ማሰናስሎ የያዘ የምድራችን የመልክዓ ፖለቲካ የታክቲክ የመጫወቻ ሜዳም ሆኗል። በዚህ ቀጠና ዩናይትድ ስቴትስ ሊሞኔር የተባለውን የቀድሞ ፈረንሳይ ይዛ የነበረውን የጦር ሰፈር ቻቤሌ የተባለ የጦር አየር ማረፊያም ታስተዳድራለች። ቻይና ከሀገሯ ውጭ ለመጀመሪያ ጊዜ የጦር ሰፈር ጅቡቲ ላይ አላት። ጃፓንም ቻይናን ተከትላ የጦር ሰፈር ገንብታለች። የጅቡቲ የቀድሞ ቀኝ ገዢ ፈረንሳይ አሁንም በሀገሪ ቱ መዳፏ ሰፊ ነው። ቤዝ ሚሊታሪ ናሽናሌ ኦሚዲኦ ጁሌት በጅቡቲ የጣሊያን የጦር ሰፈር ስያሜ ነው። ጅቡቲ ላይ ስምንት ሀገራት ሰፍረዋል። ሶማሊያ፣ ሶማሊላንድ፣ ሱዳንና ፑንትላንድም የጦር ሰፈር ግንባታ የፉክክሩ የባህር ዳርቻዎች ናቸው። ኢትዮጵያ በግፍ ከባህሩ ተገፍታለች። እርግጥ የኢትዮጵያ ፈተና የውሃ ነው። ችግሮቿ ከውሃ ምንጭ ይቀዳሉ። አንድም ከቀይ ባህር አንድም ከአባይ ሀገሪቱ ከቀይ ባህር በጥቂት ኪሎሜትሮች ሮች ፈር የተደረገችው ከትናንት እስከ ዛሬ በተጎነጎነ የሴራ ሽመና ውጤት ነው። ሀገሪቱ የባህር በር እንዳይኖራትም ከውስጥ እስከ ውጭ ያሉ ኃይሎች የደከሙትም ሀገሪቱ ባህሩ ላይ ከተሰየመች በቀጠናው ብሎም የፕላኔታችንን 12 በመቶ ንግድ በሚከናወንበት ቀጠና ላይ ሊኖራት የሚችለውን ወሳኝነት በመስጋት ጭምር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ይገባናል ቁጭት ኢትዮጵያ በባህሩ ላይ ብትሰየም የሚኖራትን የገናናነት ሚና በመረዳትም ጭምር ነው። ቀይ ባህር የዓለም ንግድን ሰላምንና ደህንነት እንዲሁም የቱሪዝም ምድሉ ሲሳል ላ ወደ ባህሩ መውጣት አስገዳጅ የሚያደርገውም እነዚህ እውነታዎች ናቸው። ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ቀዩ ባህር የሀገሪቱን እጣ ፈንታ ሲወስን ኖሯል። የዓለም ሀያላን ዙሪያዋን ከበው በሚፈነጩባት ቀጠና ላይ እጅን አጣጥፎ መቀመጥ የሚሆን አይደለም። ኢትዮጵያ በዚያ ተሳትፎ ማድረጓ የሚጠበቅም አስፈላጊም ነው። ለዛም ነው ዛሬ ላይ ሀገሪቱ በቀይ ባህር ጉዳይ የበይ ተመልካች መሆን የለባትም የሚለው ድምፅ ጎልቶ እየተሰማ ቀይ ባህርንና የአረብ ባህረ ሰላጤን የሚያገናኘው ባበል አልመንደብ የአንድ ትሪሊዮን ዶላር ዓመታዊ ንግድን ከማሳለጥ ባሻገር ዘጠና አምስት በመቶ የኢትዮጵያ ውጭ ንግድ የሚተላለፈውም በዚህ መስመር ነው። ሁቲዎች ቀጠናውን ሲረብሹ የኢትዮጵያ የገቢና ወጪ ንግድ አደጋ ላይ ይወድቃል። በሶማሊያ ካሊታድ እስላማዊ ፍርድ ቤቶች እስከ አልሸባብ ያሉ የሽብር ቡድኖች አቅማቸውን ባጠናከሩበት ሰዓት ሁሉ ወደ መርከብ እገታ ነው የሚገቡት። ዓለም በቀይ ባህርና በህንድ ውቅያኖ ላይ በባህር ላይ ወንበዴዎች ምክንያት ዋጋ ሲከፍል ሰላምን ኤክስፖርት በማድረግ የምትታወቀ ሀገር አሸባሪዎችን አደብ በማስገዛት የተካነች ኢትዮጵያ ወደ ቀይ ባህር መውጣት የራሷንም የቀጠናውንም ሰላም ማስከበር እንድትችል ያደርጋታል። ከዚህ ባሻገር ከባህር ላይ በጦር መርከቦች ላይ ሆኖ ሊፈጸሙባት የሚችሉ ጥቃቶችን በሙሉ አቅም መቆጣጠር እንድትችል ያደርጋታል። ታሪክ እንደሚያስረዳውና አሁናዊ የፖለቲካ እውነታዎች እንደሚያረጋግጡት በቀይ ባህርና በባህረ ሰላጤው ሀገራት የሚከሰቱ ግጭቶች ወደ ቀጠናው ተስበው እየመጡ ኢትዮጵያ ላይ አሉታዊ ተጽዕኖን ሲያሳርፉ ቆይተዋል። ኢትዮጵያ ወደ ባህሩ ባለመውጣቷ ምክንያት እኚህ ተጽዕኖዎች በበቂ ደረጃ መመከትም ተስኗታል። ግጭት በማያጣው ቀጠና፣ የዓለም ኢኮኖሚ እስትንፋስ በሆነ ስፍራ ኢትዮጵያ ህልውናዋን አለማረጋገጧ በቀጥታ ኢትዮጵያ ላይ ተጽዕኖም ሲያሳድርም ኖሯል። ከሁሉ በላይ ደግሞ የባብ ኤል መንደብ የባህሮች መጠን ለመቆጣጠር ቁጥጥር ከፈረንጆቹ ከ2009 ጀምሮ በጅቡቲ ውስጥ መሬት ተከራይተው የባህር መተላለፊያውን የሚቆጣጠሩ እርስ በርሳቸው ተጻራሪ ፍላጎት ያላቸው የሀያላን አገራት ቁጥር እየጨመረ መምጣቱ ለአፍሪካ ቀንድ አገራት እጅግ አስጊና የባህር ላይ ባለቤትነት ጉዳይን በእጅጉ አስፈላጊ አድርጎታል። ጉዳዩን አስጊ የሚያደርገው የሀገራቱ አዳጊ ፍላጎት ነው። እርግጥ እኚህ ሀገራት ቀይ ባህር ላይ መሰየማቸው የጋራ ሰላምና ጸጥታ ማስከበር ቢያስችልም ሀገራቱ ካላቸው ነጠላ ህልም ተገዳዳሪነትና ልዩ ፍላጎት አንጻር ኢትዮጵያ ባህሩ ላይ ካልተሰየመች በቀር በቀጠናው ያሉት ኃያላንና የመካከለኛ ደረጃ ተሰላፊ ሀገሮች የውስጥ ፖለቲካዋን ይወስኑታል። ከቀኝ ገዢዎች ታግላ በደም ያገኘችውም ነጻነት በቀይ ባህር ላይ ከዚህ ቀደም የሰራችውን ጥፋት ባለማረሟ ምክንያት ነፃነቷን አሳልፋ እንድትሰጥም ሊያደርጋት ይችላል። ባጭሩ ኢትዮጵያ የሀያላኑ የግጭት የታክቲክ አውድማ አድርጎ የሚያስቀራትም ይህ እውነት ይሆናል። የጠቅላይ ሚኒስትር ዶክተር አብይ አህመድ ጥፋት የማረም ህልም በገፍ ያጡትን ሀብት ከመቤዠት አልፎም ርትዕና ፍትህን ከማስፈን ባሻገር የነገዋ የልጆቻችንን ኢትዮጵያ ደህንነቷ የተረጋገጠ ሀገር ማድረግ ነው። የቀይ ባህር መልክዓ ምድራዊ አቀማመጥ ከፍተኛ የነዳጅ ምርት የሚወጣበት አካባቢ መሆኑ፣ በሃይማኖትና በፖለቲካ አኳያም ተቀናቃኝ ኃይሎች ያሉበት ቦታ መሆኑ፣ የአካባቢው ሀገራትና የዓለም ኃያላን በአካባቢው ያላቸውን ጥቅም ለማስከበር የቻሉትን እንዲያደርጉ ያደርጋቸዋል። በደቡባዊ መስመር በኩል የሚመጡ መርከቦች ወደ ቀይ ባህር የሚገቡት የባብል አልመንደብ ሰርጥና በሰሜን ጫፍ ያለውን የሲዩዝ መተላለፊያ በሮች ቁልፍ የባህሩ ቦታዎች ሆነው ተገኝተዋል። በተለይ ትልልቅ የጭነት መርከቦች ጉዞን በመቆጣጠር የዓለም አቀፍ ንግድና ወታደራዊ እንቅስቃሴዎች ላይ ተጽዕኖ የሚያሳድረው በግራዊ ጅቡቲ በቀኝ ደግሞ የመን የሚቆጣጠሩት የባብል እልመንደብ ሰርጥ ወሳኝ ቦታም ያደርገዋል። በዚህ ምክንያትም የዓለም ወታደራዊና የምጣኔ ሀብታ ያላን እንዲሁም ሌሎች ሀገራት ብሔራዊ ጥቅማቸውን ለማስጠበቅና የመርከቦቻቸውን ደህንነት ለማስጠበቅ በቀይ ባህር ላይ የባህር ኃይላቸውን አሰማርተዋልም። ለዘመናት ወሳኝ የምጣኔ ሀብትና የወታደራዊ ትኩረት ማዕከል የሆነው ቀይ ባህር ላይ ድርሻ እንዲኖራቸው በርካታ ሀገራት ጥረት እያደረጉ ነው። አገራቱ ከቀይ ባህር ተጎራባች አገራት ጋር ምጣኔ ሀብታዊና እና ወታደራዊ ስምምነቶች በመድረስ ሚናቸውን እያሰፉ ይገኛሉ። ለዚህም ከአካባቢው ርቀው የሚገኙ ሀገራት ጥቅማቸውን ለማስከበር በአካባቢው የጦር ሰፈር በማቋቋም የባህር ኃይላቸውን እያሰማሩ ይገኛሉ። እናም ሩቅ ያሉ ቀርበው ጥቅማቸውን በሚያስከብሩበት በዚህ ጊዜ ላይ ኢትዮጵያ የበይ ተመልካች የመሆኗ ጉዳይ ለየትኛውም ሀገር ወዳድ ኢትዮጵያዊ የሚዋጥ የሚያደርገውም ይሁ እውነታ ነው። ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። የተከበራችሁ ተመልካቾቻችን የዛሬ ኢትዮ መልህቅ ዝግጅታችን እዚህ ላይ አብቅቷል። በተከታይ የኢትዮ መልህቅ ዝግጅቶቻችን ላይ በባህር በር፣ በብሔራዊ ጥቅም፣ በህብረ ብሔራዊ አንድነትና ገዥ ትርክት፣ በሀገሪቱ ሁለንተና እድገት ብልጽግናና ከፍታ፣ የሀገሪቱን የማንሰራራት ዘመን፣ በቀጠና ወቅታዊ ሀገራዊ ጉዳዮች ላይ ያተኮሩ መሰናዶዎችን ወደ እናንተ እናቀርባለን። በያላችሁበት ሰናይ ጊዜን በመመኘት የዛሬ ዝግጅታችንን እዚህ ላይ ቋጨን።